ዛሬ እንግዲህ ነጻነት ለኔ ህይወት መመሰቃቀል አብርሽ ተጠያቂ ነው፣ በኔና ሩታ ላይ ተጫውቶብናል በማለት ራሷን ለማጥፋት እራሷ ላይ ከባድ እርምጃ ወስዳለች። እንደኔ ግን ለአንድ ሰው ህይወት መመሰቃቀል ሌላ ሰው ተጠያቂ ነው ብዬ አላስብም። ይሄ ነገር ወዴት እየሄደ ነው፣ እውነቱ ምንድን ነው የሚለውን በደንብ ነግራችኋለሁ። በመጀመሪያ ግን በቪዲዮቸው ላይ አስተያየት መስጠት ፈልጋለሁ። አብርሽ ሩታን ቪዲዮ ለቀዋል። እነሱ ጋርም ቢሆን ነገሩ እየተባባሰ እንጂ እየበረደ አይደለም ምልህ መጋባት እምነት መተማመን ማጣት እንደዚሁም አለመደማመጥ አንድ ትዳር የመጀመሪያ መስፈርቱ ፍቅር መተማመንና እንደዚሁም መከባበር ነው ዛሬ ግን በሩታ ውስጥ ያየሁት ነገር እምነት በአብርሽ ላይ ያላት እምነት ማጣት በእሷም ላይ ለመፍረድ ይከብደኛል ምክንያቱም ብዙ የተላኩትላት ነገሮች ስላሉ ያን ነገር በማየትም ሊሆን ይችላል አንድ ጊዜ የሆነ ሰው የሆነ ትንሽ የውሸ ከዋሻችሁት ቤተሰቦች፣ እውነት እንኳን ብትዋሩ እውነት አይመስላችሁም። ሩታ ጋር ያሉት ነገር እያ ነገር ነው። አብርሽ ምንም ነገር ቢነግራት፣ ምንም ነገር ቢላት ልታምነው ፍቃደኛ አልነበረችም። እንግዲህ ስልኳ ላይ የታችኋል። ቤተሰቦች፣ ከቡታጅራ አንዳንድ መረጃዎች፣ ማስረጃዎች ተልከውላታል ባለፈ ቡታጅራ የሄደ ጊዜ አብርሽ አግኝቸዋለሁ የሚል ወይንም ተገናኝተናል የሚል መረጃ ነው የተላከላትና፣ ነገር ግን አብርሽ ምሏል፣ እናቴን ብሎ ምሏል። እንደዚሁም ትልልቅ ከባባድ ማላዎችን ምሏል። እኔ ነፃነትን አላገኘዋትም፣ በቃ ካመንሽኝ እመኝኝ እያላት ነበር። ሩታ ደግሞ ምንም ልታምን አልቻለችም። አሁንም ከሄድህ አብሬህ እሄዳለሁ አብረሽኝ አትሄጅም የምትል ከሆነ ነገ እዛ ሄደ የሆነ ፋውል ልሰራይ ነው የሚል ነገር ነበር ስትናገር የነበረው ሩታ ተረጋጊ ባንቺ ላይ አልፈርድም ነገሮች ሊያበሳጩ እንደዚሁም ደግሞ እምነት ሊያሳጣሽ ይችላል ግን ደግሞ ባልሽን ማመን ግዴታ ነው እዚህ ጋር አሁን ነጻነት አንቺ ጋር ብትመጣ ከባልሽ በላይ እሷ የምትልሽን ልታምኛት ነው በነገራችን ላይ ማወቅ ያለብን ነገር ማለት ነው ማንኛችንም በዚህ ዘመን ላይ ፎቶሾፕ ይሰራል ቪዲዮ ሾፕ ይሰራል በቃ እሪል አንድ ላይ የሆኑ የሚያስመስሉ ብዙ ፎቶሾፖች አሉ። ያን ነገርም ደግሞ አሳብ ውስጥ ወይም ደግሞ ማሰብ አለብሽ ሩታ ብዬ ማስበው ማለት ነውና እንግዲህ አብርሽ የተወሰነን ለመታገስ ሞክሮ ነበረ። ብቻ በእያንዳንዱ አብርሽ በሚመልሳቸው መልሶች ለሩታ ተቃራኒ ሆነው ነበር የሚታዩትኝ ወይ አብሬ ይሄዳለሁ ወይ ደግሞ እዚሁ ትቀራለህ። አብረን መነጋገር አለብን። እንደገና ደግሞ ያው አቤልም አብሯቸው ነበረ። አብርሽ በመጀመሪያ ባለትዳር ስለሆነ ከሚስትህ ጋር አንድ ነገር ቁጭ ብለህ ዲስከስ ስታደርግ ስትነጋገርበት፣ ሌላ ሶስተኛ ሰው አጠገባችሁ መኖር የለበትም። ነገሩን ለመፍታትና ነገሩን ለማብረድ ከፈለግ አቤልን አስወጥተ እሩታን ቁጭ አድርገህ ምንድን የተፈጠረው በዚህ ጋር ጊዜና ማለ ያነጫ ነጫታል። ብዙ የተጨማመሩ ነገሮች አሉ። ስልኳ ላይ ብዙ የተላኩላት ፋይሎች አሉ። ነጻነትም ተናግራለች ለሩታ ልክ ያለው ያለቹ ነገር አለ። ቤተሰቦቹ ስለ ነጻነት በደንብ ሰፋ ባለው እነግራችኋለሁ። እምነቱንም ደግሞ በዛው እነግራችኋለሁ እና ያ ነገር ስለተላከላት አንተ መበሳጨት የለብህም። እዚህ ጋር ምንድን ነው አብርሽን ያበሳጨው? ይሄ ያለፈ ህይወቴ ነው። ለአንችም ደግሞ እንደዛ ያልኩሽ እንዳይረብሽሽ ነው ማለት ከእሷ ጋር ማስታወቂያ እንሰራ ነበር ብዬ ነገርኩሽ። ያለፈ ስለሆነ አንችንም ስለማይጠቅምሽ እንደዚሁም ደግሞ እንዳይረብሽሽ ስለፈለግኩ ነው። ምንም አዲስ ነገር የለውም በቃ ለእኔ ያለፈ ህይወት ስለሆነ ምንም ችግር የለውም ብዬ ነው ማስበው እያለ ነበረ። ግን አንዳንድ ጊዜ እኛ ጋር ችግር የለውም የምንላቸው ነገሮች ሌላ ሰው ጋር ሲሄዱ ፊል ያደርጋሉ ወይም ከባድ ሊሆኑ ይችላሉ እና ሩታ በመጀመሪያ መጠየቋ በጣም ስማርት መሆኗን ያሳያል። ሁለተኛ ደግሞ አብርሽ ጋር ቀላል የሆነው ሩታ ጋር ከብዶ ነው የተገኘው። እንደገና ደግሞ እዚህ ጋር አብርሽን እንዳታምነው ያደረጋት ነገር ያቺ ትንሽ የዋ ነገር ናት፣ አሁን አለመተማመንን የፈጠረችው ክርክርን ያመጣችሁ። እዚህ ጋር ቁጭ ብለህ ስማኝ፣ አትሄድ፣ መጀመሪያ መጀመሪያ ተነጋግረን ነገሩን እንፍታ አይካልህ። ግን እኔ ሄጀ ነጻነትን በአካል አገኛታለሁ አንተ ማነግረ የማታስረዳይ ከሆነ እያለችው ነበር። ነጻነት ወደ አዲስ አበባ መጣ ታዋራሻለች የምትፈልጉን ነገር መጠየቅ ትችያለች፣ እያለ ነበር አብሪሽ እና እዚጋ ነጻነት መታ። ከሩታ ጋር ተገናኝታ ታወራ የሚለውን እኔ አልስማማበትም። ማይሆን ነገር ነው። ሚስትህ ናት፣ ቁጭ ብለ ለማስረዳት ሞክር፣ ትንሽ ታገስ። ምክንያቱም ያው ነፍሰ ጡር ስለሆነች ያም ነገር ሊያነጫንጫት ይችላል፣ ተጨማምሮባት ነገሩ፣ ስለተጨማመረባትም ነው ብለህ አስበህ ለምጠይቅ ጥያቄ አንተ ራስን መስ ብሰጥ እዚ ጋ ደግሞ ስልኳ ላይ እየተላኩ ፋይሎችም አሉ። እነዛ ነገሮች አይተ መረጃውን መናገር ነው አብሪሽን ያበሳጨው ያው እውነት ያለው እሱ ጋር እውነቱ ግን እንዴት ነው ፍትቡ ብሎ ሊወጣለት አልቻለም። ሌላ የተደባበሱ ነገሮች ሩታ ጋር እየተላኩ እየመጡላት ወሬ ከቡታጅራ። በነገራችን ላይ ወሬ ትዳር ያፋታል። አደለም ትዳር፣ አገር ራሱ ያበጣበጣል። ወሬ የምንሰማ ከሆነ ሶስተኛ ወገኖችን ጆሮ የምንሰጣቸው ከሆነ እንዲያውም ማሳፈር ነው ያለብን። የሆነ ወሬ፣ የሆነ መረጃ፣ የሆነ መልክት ሲመጣለሽ፣ ሩታ ባሌ እንደዚህ ያደረግን ብለሽ አሳፍረሽ ነው እንጂ መመለስ ያለብሽ የእነሱን እየሰማሽ ማለት ያየሁትን ነው የማምነው። በቃ አንተ የነገርከኝን ሳይሆን ያየሁትን ነው ልክ አብር ሲምል አንተ እንደማልኸው ሁሉ ነጻነትን ምላልኛለች ምላን ይሄን ነገር የላከችልኝ እያለች ነበረ። አንዳንድ ጊዜ ያው ሁሉም ሰው ሊሚል ይችላል፣ ግን ደግሞ ሁሉም እውነተኛ ነው ማለት አይቻልም። እኔ እንደውም የሚምሉ ሰዎች ውሸታሞች ናቸው ብዬ ነው የማስበው። እኔ የሚምል ሰው አልወድም ሲጀመር ማለት ነው። ምክንያቱም እውነተኛ ሰው ይናገራል እውነቱን። ከሰው ውጪ ያመነ ያምናል፣ ያላመነ ደግሞ ጊዜ ያሳምነዋል። በሚለው ነው መተው የምፈልገው እና አብርሽም እንግዲህ ከባባድ እንግዲህ ፈጣሪውን እናቱን መቼም እናቱን ለውሸት ብሎ አይገልም አይደል? ነጻነትን ቢያገኛት ጥሩታ። ይሄን ነገር ማስተባለብሽ አብርሽን ለማስቀረት ያደረግሽው ሲስተም ከሆነ ደስ ብሎኛል። አንዳት ሄጂ ደግሞ የተፈለገበት ምክንያቱ ዛ ቡታጅራ ላይ ሄዶ ፋውን ሊሰራ ሳይሆን እዚ ጋር ያው አትንቀሳቀሺ ልጅ ውስጥ ትንሽ እስከሚረጋ አራት ወር አምስት ወር እስከሚሆን ታቃላችሁ። ጽንስ ቶሎ አያረጋም። ያ ነገር እስከሚስተካከል ነው እንጂ፣ ከዛ በኋላ ቡታ ጅራ ማየት ትደርሻለሽ። አይቻለሁ አይሚሲው ማሚ ብላ ራሱ ፖስት አርጋ ምድር ስቶሪ ላይ አርጋ አይቻለሁ። ና ሜቢ ቤተሰቦቿንም ልትናፍቅ ትችላለች። ያም ነገር ሊደራረብባት ይችላል። ብቻ አብርሽ ተረዳት ነው ልልምፈልገው ማለት ተረዳት፣ ታገሳት፣ ለምጠይቅ ጥያቄ መልስ ስጣትኝ ስለሚጨማመርባት ነው ነገሮችና እንግዲህ ነጻነትን ቪዲዮ ለቃለች። ዛሬ የሚገርማችሁ ነገር ቤተሰቦች ራሷን ለማጥፋት እጇን ቆርጣ፣ እንደዚሁም ደግሞ ለእኔ ህይወት መመሰቃቀል አብርሽ ተጠያቂ ነው ወይንም አብረዋት ያሉ ወንዶቹ እሷ ህይወት መመሰቃቀል አብርሽ ተጠያቂ ነው። እንደ እኔ ግን፣ እኔ የሆነ ሰዓት ላይ ህይወቴ ብመሰቃቀል የሆነ ሰንበዴ ወይንም የሆነ ሰው ተጠያቂ ነው ማለት አልችልም። ለምን? ለእኔ ህይወት ማን ነው ኃላፊነት የወሰደው? እኔ አይደለሁ፣ እኔ አይደለሁ ኃላፊነት ወስደው። ስለዚህ እኔ ነኝ ተጠያቂዋ። አብርሽ ከህይወቷ ገና ድሮ ነው አይደል እንዲወጣው እና እስካሁን ለምንድን ነው ይሄ ነገር ካለ መታ እውነቱን የማትናገረው? እያለች ያለችው ምንድን ነው? እኔንም ዋሽቶኛል ሩታ ጋር ሲሆን እኔ ኖርማል ጓደኛው እንደሆነ ሁኖ የሚነግራትኝ እኔ ጋር ሲሆን ደግሞ ለሩታ እንደዛ ነው ለእኔ እንደዛ ነው የሚለው። ሩታ ከእሷ ጋር ቪዲዮ ነው የምሰራው ብሎ ነው የሚነግረኝ። ስለዚህ ሁለታችንም፣ እኔንም፣ ሩታንም ዋሽቶናል። ከዛ በላይ ደግሞ ያሳመመኝ በጣም ብዙ የሚያስፈራሩ ሰዎች ስላሉ ታምም ያለው በቤት ተደብቅ ያለው ብላን የመጣችው በመጀመሪያ ነጻነት ማለት ነው። እንደሴት እኔ ልንገርሽ፣ የሚያስፈራራሽ ካለ ፖሊስ ጣቢያ ሄደሽ መክሰስ እንጂ ቤት ውስጥ መደበቅ ወይንም የእናትሽን ቤት ትተሽ ጓደኛ ቤት ሄዶ መደበቅ ይሄ አዋጭ ነው ወይንም ደግሞ ትክክለኛ ውሳኔ ነው ብዬ አላስብም። የሚያስፈራራ ሰው ካለ ሄደሽ ፖሊስ ጣቢያ ማመልከት መቅሰስ እኮ ነው። ሌላ ምንም አዲስ ነገር አለ የለውም። ሲቀጥል ደግሞ አብረሽ ከሩታ ጋር ከሆነ መቼም ሁለት አመት ምናምን ወይንም ከዛ በላይ ሆኖታል። እስካሁን የት ነበርሽ? ብዙ ነገሮች አሳልፏል። አንድ ቤት ኖሮ እየኖሩ ነው። ይህ ሁሉ ሲሆን የት ነበርሽ? ምን እየፈለግሽ ነበር? የማንጎፈሬ እያበጠርሽ ነበር ነው፣ ወይንስ ደግሞ እዚያ ዩኒቨርሲቲ ትምህርት ሳይሆን አስተማሪ ሆነሽ ነው የተቀጠርሽ? ምን እየሰራሽ ነበረ? ዛሬ መጥሽ ለኒ ሰዎች መስቅልቅሉ እሱ ተጠያቂ ነው የምትይው እና ሌላ ደግሞ በቅርብ ጊዜ ድረስ አብሽ እያወራኝ ነበረ ማለት ያው ታውቃላችሁ የፍቅረኛ ወሬ ማለት ነው። እያወራኝ ነበረ ብላለች እና ያንም ደግሞ እውነት ከሆነ እስከ ስልክሽ ማለት ነው አሳይን ቦይሱን፣ አታሰሚን ቦይስ አሁን መላክ ስለሚችል ማለት ነው አመደሽ አሳይን ገጭ አርገሽ ቀኑን ብዙ ነገሮች ማለት ነው ብቻ ወሩን እያንዳንዱ ነገር አሳይን እንድናምንሽ ማለት ነው። እና ዛሬ ምንም ራስ ማጥፋት የሚያደርስ ነገር የለም። የምሬን ነው ምላችሁ ቤተሰቦች፣ እጇን ቆርጣ ምናምን ያው ብዙ ጊዜ ሰው ህይወት ሲሰለቸው ናላው ሲዞር ብዙ ነገር ሲፈጠርበት እጁን ነው ሄዶ የሚቆርጠው፣ እንደ ቀላል ነገር ና እሷም ያንን ነገር አርጋ ነው ዛሬ አየሁትኝ ማለት ነው። እኛና ቤተሰቦች እኔ ዋነኛና ዋነኛ ኢምፖርታንት ነገሩ ይሄ ነገር እኔ አሁን እየመጣልያለው ልጆቹ ከእሷ ጋር ቪዲዮ የሰሩት እሩታ ጋር ቪዲዮ ወይም ፎቶ ብቻ መረጃ ማስረጃ ልከሽላታል ለምን እያሉ እየጠይቋት ነበረ። ይህንን እንዴት አወቁ? እሷ አላዋራቻቸውም አደለን? እሩታም ደግሞ ቪዲዮ የተለቀቀው ከመሸ ነው። እነሱ ደግሞ ቪዲዮ የሰሩት ጠዋት ነው። ይህንን ነገር እንዴት አወቁ ቤተሰቦች? ስለዚህ ብዙዎቻችሁ ብዙ ትጨነቁ። ምክንያቱም ይሄ ነገር ስራ ነው። ቤተሰብ፣ ስራ፣ ድራማ። እኔ አላቅም ስንተኛ ክፍል እንደሆን ተጀመረ እየተሰራ ነው ብዬ ነው ማስበው፣ ለእኔ ማለት ነው። አንዳንድ ነገሮችን በትኩረት እያዩ ነበረ ማለት መጀመሪያ በጣም አሳስቦኛል እንዴት ባለትዳር ውስጥ ትገባለች ከዚህ በፊት የነበረች በእርግጥ አብርሽ እናሷ ድሮ ፍቅረኛ ነበሩ አሁን ግን የለም በቃ ፍቅረኛ የሚባል ነገር የለም እንዴት ተመለሰች የሚለው በጣም እያሳሰበ ነበር ግን አንዳንድ ቃላታቸው ይጋጫል ቤተሰብ ስለዚህ ስራ ነው ቤተሰቦች እንዳትጨነቁ